ካፕተን ሾርን ስታይመር አሎሃ 243 ማዊ ውድ ተመልካቾቻችን አስቡት በፓስፊክ ውቅያኖስ ሰማይ ላይ ነፍስን በሚያረጋጋ የአየር ሁኔታ ውስጥ እየበረራቸው ነው። ከታች የሐዋይ ደሴቶች የገነትን ያህል ውብ ሆነው ይታያሉ። ግን በድንገት ድንገተኛ ፍንዳታ፣ የአውሮፕላኑ ጣሪያና የላይኛው ክፍል በሙሉ ወደ ሰማይ ተነጥቆ ጠፍቷል። በዙሪያችሁ የሚጮኹ ሰዎች፣ የሚበሩ ፍርስራሾች፣ እናም ከ24 ሺህ ጫማ ከፍታ ላይ የሚመጣው በሰዓት 500 ኪሎ ሜትር የሚነፍስ በረዶ እውነት ያለው ነፋስ ብቻ። ይህ የእብደት ትዕይንት አይደለም። ይልቁንም በታሪክ ውስጥ እጅግ አስገራሚ ከሚባሉት የአውሮፕላን አደጋዎች አንዱ የሆነው የአሎሃ አየር መንገድ የበረራ ቁጥር 243 አስደንጋጭ እውነተኛ ታሪክ ነው። የአውሮፕላን በካፕቴን ሮበርት ሾንስታይመር በረዳታቸው ሚሚ ቶምኪንስ ቁጥጥር ስር ነበረም ከፊታቸው ያለው ፈተና የተሰነጠቀ አውሮፕላንን መቆጣጠር፣ በረዷማውን አየር መቋቋም እና በተአምራዊ ሁኔታ አደጋውን አሸንፎ በሰላም ወደ ምድር ማረፍ ነበረም። በአውሮፕላኑ ውስጥ ያለችው እያንዳንዷ ሴኮንድ በሰው ልጅ ታሪክ ውስጥ ከተጻፉት የጀግንነት ምዕራፎች ውስጥ አንዷ ትሆናለች። ታዲያ ይህ በረራ እንዴት ወደ ቅጀትና ተስፋ ውህደት ሊለወጥ ቻለ? አብረን በረራው የተካሄደው ኤፕሪል 28 1988 እንደ ፈረንጆቹ አቆጣጠር ነበረም። ይህ የዕለት ተዕለት የጉዞ መስመር ሲሆን፣ የ35 ደቂቃው በረራ ከሂሎ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ወደ ሆኖሉሉ ለመድረስ ታቅዶ ነበረም። ሁለቱም በአሜሪካ ሃዋይ ግዛት ውስጥ ያሉ አየር ማረፊያዎች ናቸው። በበረራው ላይ የዋለው አውሮፕላን ቦይንግ 737 ሞዴል፣ ንግሥት ሊሊካልያኒ የሚል ማራኪ ስም ተሰጥቶት ነበረም። ይህም የሐዋይን የመጨረሻዋን ንግሥት ለመዘክር ታስቦ ነበር። ነገር ግን ከዚያች ንግሥት የውበት መጋረጃ ስር አሳዛኝ ሁኔታ ተደብቋል። የአውሮፕላን በ19 ዓመት ውስጥ ከ35000 ሰዓታት በላይ የበረራ ጊዜ አሳልፏል። ከአውሮፕላን የህይወት ዘመን አኳያ ግን የሰዓት ብዛት ሳይሆን የበረራ ዑደት ብዛት ወይንም ሳይክልስ ነው ዋናው ወሳኝ የበረራ ዑደት ማለት አውሮፕላኑ መሬት ላይ ከነበረበት ዝቅተኛ ግፊት ወደ ሰማይ ከፍታ ያለው ግፊት የሚቀየርበት ሂደት ነው። ይህ አውሮፕላን በአጭር ርቀት ጉዞዎች ላይ ብቻ ያገለግል ስለነበረ ከተለመደው አውሮፕላን በበለጠ ፍጥነት ከዘጠና ሺህ በላይ የጭነት ዑደቶችን ማልፎ ነበር። እያንዳንዱ ዑደት በብረቱ ወፍ ላይ የማይታይ ጭንቀትና ድካም እያስከተለ ኖረዋል። በበረራው ላይ ከነበሩት ዘጠና ተሳፋሪዎችና አምስት የበረራ ሰራተኞች መካከል አንዲት ተሳፋሪ ወደ አውሮፕላኑ ስትገባ በውጫዊው አካል ላይ ትንሽ ነገር ተመለከተች፣ ምናልባትም ቀለም የለቀቀበት ቦታ ወይንም ስንጥቅ የመሰለ ነገር። ይህች ትንሽ ምልከታ ግን ወዲያውኑ ችላ ተባለች። ከበረራ ሰራተኞች መካከል የ58 ዓመቷና የ37 ዓመት ልምድ ያላት ክላራ ቤላንሲንግ ትገኝበታለች። በሙያዋና በፈገግታዋ እጅግ ተወዳጅ የነበረች ሲሆን እንደ ማንኛውም በረራ ሥራዋ ላይ የሚጠበቅባትን ውብ ፈገግታ ለተሳፋሪዎች እያሳየች በመልካም መስተንግዶ እየተንከባከበቻቸው ነበረ። ነገር ግን ሳታውቀው ለራሷ የፍጻሜው ጉዞ የመጨረሻውን የሙያ ግዴታ እየተወጣች ነበረ። አውሮፕላኑ 7 ሰዓት ከ25 ከቀጠር በኋላ በሰላም ተነስቶ ወደ 24,000 ጫማ ከፍታ ወጣ። ሁሉም ነገር የተለመደ ይመስላል። የበረራ አስተናጋጆች አገልግሎት እየሰጡ ሳለ በአውሮፕላኑ ጣሪያ ላይ እስ ያለ የብረት መፍጨርጨር ድምፅ ይሰማ ጀመረ። የዛገ ብረት በከፍተኛ ጭነት ምክንያት እንደሚነቃነቅ የሚያሰማ የሞት ድምፅ። ይህ ድምፅ ግን በጊዜው ከነበረው የአገልግሎት እንቅስቃሴና መደበኛ የበረራ ድምፅ ጋር ተቀላቅሎ በቸልታ ታለፈ። ሰዓቱ ከሰዓቱ 7:48 ላይ ጠቁማል። አውሮፕላኑ ማዊ ደሴትን አልፎ እየበረረ በነበረበት ቅጽበት ከምድር ውጪ የሆነ ታላቅ ፍንዳታ ተሰማ። የተጠራቀመው የብረት ድካም አሁን ላይ ወደ ገዳይ እውነታ ተቀይሯል። በቅጽበት ፈጣን ግፊት መቀነስ ወይም ኤክስፕሎሲቭ ዲኮምፕሬሽን ተከሰተ። በአውሮፕላን ውስጥ የነበረው ከፍተኛ የአየር ግፊት ወደ ውጭ ያለውን ዝቅተኛ ግፊት ለመሙላት በኃይል ሲፈነዳ በብረቱ ላይ የነበሩት ጥቃቅን ስንጥቆች ተያይዘው ተነጠቁና 18 ጫማ ርዝመት ያለው ግዙፍ ግድግዳ በአውሮፕላኑ ጣሪያ ላይ አስከተሉ። ጣሪያው የውስጥ መሸፍኛዎች፣ መቀመጫዎችና የብረት ቁርጥራጮች ሁሉ በፍጥነት ወደ ውጭ ተነጨፉ። በቅጽበት የተፈጠረው የቫክዩም ኃይል በአምስተኛ ረድፍ አጠገብ የነበረችዋን አንጋፋን የበረራ አስተናጋጅ ክላራ ቤል ላንሲንግን ከመቀመጫዋ ነጥቆ ወደ ሰፊው ሰማይ ወሰዳት። ምስኪኗ ባለፈገግታዋ ክላራ ቤል የሞት ሰለባ ሆነ ጠፋች። የትዕይንት እንደ ፊልም አስደንጋጭ ነበር። በቅጽበት የተፈጠረው ጩኸት፣ ፍርስራሽና ድንጋጤ አውሮፕላኑ ወደ አየር ላይ ወደሚበር ፍርስራሽ እየተቀየረ ካቢኑ ውስጥ ያለው ሕይወት ሙሉ በሙሉ ተለወጠ። ከ20 ዲግሪ ሴልሲየስ በታች የሆነ በረዷማ ነፋስ በሰዓት 500 ኪሎ ሜትር ፍጥነት ተሳፋሪዎችን እየገረፈ ነበር። በሰውነት ላይ ያለው የአየር ግፊት መቀነስ በጭንቅላትና በሆድ ላይ ከፍተኛ ሕመም አስከትሎ ነበር። ተሳፋሪዎች በፍርሃት ሲጮሁ፣ ጩኸታቸው በነፋሱና በተንቀጠቀጠው የብረት ድምጽ ውስጥ ሰምጦ ቀረ። የኦክሲጅን ጭምብሎችም አልወረዱም፣ ምክንያቱም ስርዓቱ ሙሉ በሙሉ ተበላሽቶ ስለነበረ፣ ተሳፋሪዎችና የበረራ አስተናጋጆች በሕይወት ለመቆየት ሲሉ መቀመጫቸውን አጥብቀው ከመያዝ ውጪ ምንም ማድረግ አልቻሉም። የትኛዋም የበረራ አስተናጋጅ ተሳፋሪዎችን ለመርዳት አልሞከረችም። እዚህ ሁሉም ለራሱ ለማዳን ይቀራል እንጂ ማንም ማንንም አይረዳም። በኮክፒቱ ወይም በአውሮፕላኑ ጋቢና ውስጥ ያለው ድንጋጤም ቀላል አልነበረም። የ12 ዓመት ልምድ ያለው የ44 ዓመቱ ካፕቴን ሮበርት ሾንስታይመርና 8 ሺህ የበረራ ሰዓታት ልምድ ያላት ረዳታቸው ሚሚ ቶምኪንስ አስፈሪውን እውነታ ተመለከቱ። የካፕቴኑን ልብ የሰበረው ትዕይንት የኮክፒቱ በር ጠፍቶ ከኋላቸው ክፍት ሰማይና የፈራረሰ ካቢን ወይንም የአውሮፕላን ተሳፋሪዎች መቀመጫ ክፍልን ማየታቸው ነበረም። በዚህ ወሳኝ ሰዓት ፓኤቶቹ በስልጠና ያገኙት እውቀታቸው ከፍራታቸው አይሎ ቀድሞ ወጣ። ካፕቴን ሮበርት ወዲያውኑ ትዕዛዝ አስተላለፉ፤ በፍጥነት ወደ 1000 ሲጨመን ውረድ። ይህ ከፍታ ሰዎች ያለ ኦክሲጅን ጭንብል መተንፈስ የሚችሉበት ወሳኝ ከፍታ ነበረም። አውሮፕላኑን ወደ ታች ማውረድ ማለት ግን ከባድ ፈተና ነው። በተሰነጠቀው አካል ምክንያት አውሮፕላኑ ከቁጥጥር ውጪ ሊሆን በሚችል መልኩ እየተንቀጠቀጠና ወደ ጎን እየተንሸራተተ ነበረ። ፓይለቶቹ የአውሮፕላኑን መቆጣጠሪያ ኃይል በከፍተኛ ጥንቃቄ ያዙ። ረዳት ፓይለት ሚሚ የኤሌክትሪክ ችግሮችን እየተጋፈጠች የድንገተኛ ወይንም በኢመርጀንሲ ኮድ 7700ን ተጭነ ምድር ላይ ወዳለው አየር የትራፊክ ቁጥጥር ለመደወል ሞከረች። ነገር ግን በተበላሸው የመገናኛ ዘዴና በነፋሱ ውጭውት ምክንያት መልእክቱ ሊደርስ አልቻለም። አውሮፕላኑ በከፍተኛ ፍጥነት ወደታች ሲወርድ ኃይለኛ ድንጋጤና ንዝረት ቢኖርም አውሮፕላኑን የሚዘውሩት የሁለቱ ጀግኖች ዓላማ ግን አንድና አንድ ነበረ፣ ሕይወትን ማዳን። ከሦስት ደቂቃ ባልበለጠ ጊዜ ውስጥ አውሮፕላኑ አስፈሪውን የከፍታ ዞን ለቆ ወደ 10 ሺህ ጫማ አሁን ቢያንስ ተሳፋሪዎች መተንፈስ ይችላሉ። ካፕቴን ሮበርት አውሮፕላኑን ወደ ማዊ ደሴት ካሁሉ አየር ማረፊያ እንዲዞር አደረጉ። ይህም በአቅራቢያው ያለች ብቸኛ መዳኛ ኤርፖርት ነበረች። ለአውሮፕላኑ ወደ ማረፊያው ቦታ ሲቃረብ ፓይለቶቹ አዲስ ገዳይ ፈተና ገጠማቸው። አውሮፕላኑ በተለመደ ፍጥነት ማሳረፍ ማለት በከፍተኛ መዋቅራዊ ጉዳት ምክንያት የመቆጣጠር ችሎታን ማጣት ማለት ነበረም። የፕላፕስ መቆጣጠሪያውን ለማውረድ ሲሞክሩ ችግሮችን አዩ። ይህም አውሮፕላኑ በትክክል ፍጥነቱን መቆጣጠር እንደማይችል አመለከተም። ካፕቴን ሮበርት ወዲያውኑ አስቸጋሪና አደገኛ ውሳኔን አሳለፉ። አውሮፕላኑን ከፍተኛ በሆነ ፍጥነት ማለትም በሰዓት 318 ኪሎ ሜትር ወይም 170 ኖት እየበረረ እዛው ላይ ለማሳረፍ ወሰኑ። ይህም ከመደበኛው የማረፊያ ፍጥነት እጅግ ከፍ ያለ ነበር። ይህ እርምጃ አውሮፕላኑም የመቆጣጠር ብቃቱን እንዳያቃ ብቸኛው መንገድ ነበረ። በመጨረሻው ሰዓት ደግሞ የፊት ተሽከርካሪ ወይም ኖዝ ጊር በትክክል እንደወረደ የሚያረጋግጠው መብራት ሊበራ አልቻለም። የፊት ተሽከርካሪው ወይም ጎማዎቹ መሬትን ለመንካት ዝግጁ ካልሆኑ አውሮፕላኑ ሲያርፍ በቀጥታ ወደ መሬት ተጠምጥሞ በእሳት ሊያያዝ ይችላል። ካፕቴን ሮበርት ስለ ተሽከርካሪ ሁኔታ እርግጠኛ ሳይሆኑ የአውሮፕላኑን ስትራክቸራል ችግርና የተሳፋሪዎችን ሕይወት በመስመር ላይ በመያዝ ያለምንም እርግጠኝነት ለማረፍ ደፋር ውሳኔን ወሰዱ። 7 ሰዓት 58 ከቀጠረ በኋላ በረራ 243 በካሁሉ የአየር ማረፊያ ራንዌ 2 ላይ በከፍተኛ ፍጥነት አረፈ። የካፕቴኑ ሙሉ ኃይል ያለው ብሬክ እና በሚሚ የተደረገው ሪቨርስ ትራስት አውሮፕላኑን የራንዌው ገደብ ላይ ከመረሱ በፊት ለማቆም ችሏል። የላንዲንግ ወይንም የማረፍ ጥበብ ሳይንስን አሸንፉ። በሰው ልጅ ታሪክ ውስጥ ከተመዘገቡት ታላላቅ የፓይለት ብቃቶች መካከል አንዱ ሆኖ ተመዝግቧል። ተሳፋሪዎቹ በተሰነጠቀው አውሮፕላን ውስጥ ተቀምጠው የእፎይታ ጩኸት አሰሙ። ተዓምር ተፈጽሟል። ወዲያውኑ ድንገተኛ ማረፊያ መንሸራተቻዎች ተዘርግተው በፍርሃት የተንቀጠቀጡ ተሳፋሪዎች በደህና ከካቢኑ ወጡ። የአሜሪካ የብሔራዊ የትራንስፖርት ደህንነት ቦርድ ወዲያውኑ ምርመራን ጀመረ። መርማሪዎች በአውሮፕላኑ አካል ላይ ባሉት ትናንሽ ስንጥቆች ላይ እናተኩረው ነበረ። የተገኘው መደምደሚያም አስደንጋጭ ነበር። የአደጋው ዋነኛ መንስኤ የብረት ድካም ወይንም ሜታል ፋቲግና የአየር መንገዱ ጥገና ችግር ነበረ። መርማሪዎች በአውሮፕላኑ እድሜና ከፍተኛ አገልግሎት ምክንያት ከሚፈቀደው በላይ ብዙ የጭነት ዑደት ማሳለፉን አረጋገጡ። ከዚህም በላይ የአውሮፕላኑ ውጫዊ የብረት ሽፋኖች የተገጣጠሙበት የኬሚካል ማጠበቂያ በሃዋይ እርጥበት አዘል የአየር ንብረት ምክንያት ጥንካሬውን አጥተዋል። ይህም በብረት ሽንቆሮች ዙሪያ ያለው ኃይል እንዲከማች አድርጎ በጥቃቅን ስንጥቆች መልክ የነበረው ችግር እየሰፋ ሄደ። ምርመራው የጥገና ቡድኑ እነዚህን አደገኛ ጥቃቅን ስንጥቆች ለመለየትና ለመጠገን የተሳካለት አለመሆኑ በአደጋው ውስጥ ትልቅ ሚና እንደተጫወተ ተረጋግጧል። አውሮፕላኑን ከማምረቻው ጀምሮ ለሚጠበቅበት የአገልግሎት ጊዜ በላይ መጠቀምና የጥገና ሂደቶችን መዘንጋት የዚህ ታላቅ የሰማይ አደጋ ምልክት ሆኗል። በተለይ በሞቃታማና እርጥበት አካባቢዎች የሚበሩ የቆዩ አውሮፕላኖች የቆዩ አውሮፕላኖች ጥገና የላቀ ትኩረት እንደሚያስፈልገው አደጋው አሳይቷል። የበረራ ቁጥር 243 ታሪክ የክላራ ቤል ላንሲንግን አሳዛኝ ሞት ያስታውሰናል። እርሷ በሕይወት አድን ስራዋ ላይ ሳለች በክፉ ዕድል ከሰማይ ተወስዳለች። ነገር ግን በአውሮፕላን ውስጥ ያለውን የሙያ ስሜትና የራስን ጥቅም መሥዋዕት የማድረግ መንፈስ ግን ከፍ ያደርገዋል። ካፕቴን ሮበርት ሾንስታይመርና ረዳታቸው ሚሚ ቶምኪንስ በታሪክ ውስጥ በእጅጉ ከተጎዳ አውሮፕላን ላይም ብዙ ተሳፋሪዎችን ያዳኑ እውነተኛ ጀግኖች ሆነው ተመዝግበዋል። የአደጋው መንስኤ በቴክኒክና በአስተዳደር ስህተት የመጣ ቢሆንም የፓይሎቶቹና የበረራ ሰራተኞቹ ቆራጥነትና ብቃት ሰብአዊ ህይወትን ከጨለማ አፋፍ የመለሰ ተአምር ነበረ። ይህ ክስተት የአቪየሽን ኢንዱስትሪው የደህንነት ደንቦችን፣ የጥገና ሂደቶችንና የአውሮፕላኖችን የህይወት ዘመን በተመለከትም አስገዳጅ ለውጦች እንዲመጣ ግድ አድርጓል። ዛሬ በሆኖሉሉ አውሮፕላን ማረፊያ ክላራ ቤላንሲንግን የሚያስታውስ ሀውልት ቆሟል እርሷና የዚያን አስፈሪ ቀን የጀግንነት ታሪክን ዘላለማዊ ለማድረግ በሰማይ ላይ የተሰነጠቀው ይህ አውሮፕላን ታሪክ ሰው ልጅ ከቴክኖሎጂው በላይ ያለውን ብቃትና የማይታጠፍ መንፈስ የሚያሳይ ድንቅ ማስረጃ ነው። አሁንም ድረስ በሃዋይ ላይ በረራ ሲደረግ የቦይንግ 737 ጣሪያ ጠፍቶ በተአምር ያረፈበትም የአሎሃ በረራ ቁጥር 243ን አስፈሪና አነቃቂ ታሪክ መዘከር አይቀርም። ይህን አስገራሚ ዘገባ ስለተከታተላችሁን ከልብ አድርገን እናመሰግናለን። ቪዲዮውን ከወደዳችሁ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንዲሁም ያላችሁን ሀሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።